በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የነቢያት ጾም የገና ጾም አራተኛ ቀን ነው። ነፍሳችን ወደ ፈጣሪዋ የምትጮህበት፣ ሥጋችን ለነፍሳችን የሚገዛበት፣ በአዳም ተስፋ ተጽናንተን የጌታን መወለድ የምንናፍቅበት የተቀደሰ ጊዜ በዚህ በረከት ባለው ምሽት በረከት ባለው ጠዋት በረከት ባለው ቀን በዕለት ሐሙስ የመስቀል አጥር ጸሎት ልባችንን ወደ አምላካችን ወደ ፈጣሪያችንን እናንሳ። አቤቱ አምላካችን ሆይ፣ ጌታችን መድኃኒታችን ሆይ፣ ዛሬ ዕለት ሐሙስ ነው። የቃል ኪዳን ቀን፣ የምስጢር ቀን በመስቀል አጥርነት ከጠላት ፍላጻ የምንሰወርበት ዕለት ነው። ኦ አምላካችን፣ የመስቀል አጥር ከፊታችንም፣ ከኋላችንም፣ ከቀኛችንም፣ ከግራችንም፣ ከበታችንም፣ ከበላይም አንተውንልን። ዓለም በጩኸት ስትናወጥ እኛ ግን በመስቀል ጥላ ስር እናርፋለን። መስቀል ኃይላችን ነው። መስቀል ለኛ ቤዛችን ነው። በዚህ በጾም ወራት አንተ ለነቢያት እንደገለጽህላቸው፣ ለእኛም የፊትህን ብርሃን አብራለን። የነቢያት ጾም አራተኛ ቀንን ስንቆጥር ቀኖቹ ብቻ ሳይሆኑ ልባችንም ወደ አንተ እየቀረበ እንዲሄድ አንተ እርዳን። የመስቀል አጥር ከክፉ ሐሳብ፣ ከከንቱ ከተንኮልና ከጥርጣሬ ይከልለን። ድንግል እመቤታችን ቅድስት ድንግል ማርያም ሆይ፣ አምላክን የወለድሽ እመቤታችን፣ የመስቀሉ አጥር ባንቺ አማላጅነት በረከት፣ ደስታን፣ ፍስሐና ሐሴትን ያምጣልን። ስለ ልጅሽ ብለሽ አንቺ ለምኝልን። አቤቱ እኔ ደካማ ባሪያ እንዲሁም ይህን ጸሎት የሚከታተሉት በፊት ቆመናል። የሠራነው ኃጢአት እንደ ተራራ ቢከመርም የእኛ በደል ከአንተ ምህረት አይበልጥምና ዛሬም በመስቀል አጥር ስር እንወድቃለን። በዚች ዕለት ጠላት ዲያብሎስ ቀስቱን አሰናድቶ ቢመጣብን፣ እኛ ግን መስቀለ ኃይልነ መስቀለ ኃይላችን ነው ብለን እንመክትበታለን። አቤቱ መድኃኒታችን ሆይ ነፍሳችንን ከአንተ የሚለይ ልባችንን የሚያሸፍት ማንኛውንም ክፉ ነገር ሁሉ በመስቀል አጥር አስወግድልን። የጾማችንን ዋጋ የጸሎታችንን ፍሬ ስጠን። የነቢያቱ ተስፋ የሐዋርያቱ ስብከት የሰማዕታቱ አክሊል የሆንክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ይህንን የነቢያት ጾም የገናን ጾም የለውጥ የምህረት የበረከት አድርግልን። የጀመርነውን አራተኛ ቀን አንተ ባርከህ የቀረውንም ጊዜ በመስቀል አጥር ጠብቀህ ለብርሃን ልደት በሰላም አድርሰን። ነፍሳችን በመስቀል ታጥራለች፣ ልባችንም በምህረት ረጋ ብሏል። ሰላምህን ስጠን፣ ፍቅርህን አብዛልን። ክብርና ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሚን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሐሙስ የሚጸለይ የመስቀል አጥር ጸሎት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከህሊነቱ የሚገለጥበትን ቃሉን ይሰጣል። ለእግዚአብሔር ምስጋና አቅርቡ። ጌትነቱ በእስራኤል ዘነፍስ ላይ ታላቅ ነው፣ ማዳኑም እስከ ደመና ድረስ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ለህዝቡ ኃይልንና ጽናትን ይሰጣል። በመስቀሉም ኃይል ይመሰገናል። እርሱ ለዘላለሙ የተመሰገነ የከበረ ይሁን። የፍጥረት ሁሉ ነፍስ የመስቀሉን ኃይል ያመሰግኑታል። መስቀል ለዘላለሙ የከበረ የተመሰገነ ነው። ሰውና መላእክት እግዚአብሔርን ያመሰግኑታል። መስቀል ምስጢራዊ መሰወሪያ ነው። መስቀል ከሁሉም ነገር በላይ ነው። መስቀል የጠላት ድል ማድረጊያ ነው። በመስቀልህ ኃይል እንደ አይን ብሌን ጠብቀን፣ በክንፈ ረዴትህም ሸፍነን። በክንፍ ጥላት አምነናል እንደ ተወደደ ጋሻ ዳንህን። መስቀል ከጠላት አድነን። መስቀል በቀኝህ አድነን። በመስቀልህ ከክፉ ሰው አድነን። በመስቀልህ ወደ አንተ ንጮሃለን። አቤቱ በመስቀልህ ጩኸታችንን አድምጥ። በመስቀልህ ልመናችን ወደ አንተ ትድረስ። በመስቀልህ ነፍሳችንን ወደ አንተ እናንጋጥጣለን። በመስቀልህ ነፍሳችን በሕይወት ትኑር፣ እናመሰግንሃለን። በመስቀልህ ረዳቱነን አትጣለን። በመስቀልህ እንደ ቸርነት መጠን አንተ ይቅር በለን፣ ጸሎታችንንም ስማን። በመስቀልህ ጠላቶቻችን እንዳይረግሙን አንተን ታምነናል። ወደ እኛ ተመልከት፣ ይቅርም በለን በመስቀልህ በይቅር ታስበን የአንተንም ፊት እንሻለን። መስቀልህ የትእዛዝህን ጎዳና ይምራን፣ በእውነትም እንድንሄድ አድርገን። በመስቀልህ ስምህን በመፍራት ልባችን ይደሰትበታል። በመስቀልህ ነፍሳችን አንተን ታመሰግንሃለች። ሐሌሉያ፣ ቅድመ ዓለም በነበረ በአብ ሐሌሉያ፣ ንዑድ ክብርት ከምትሆን ከመቤታችን በተወለደ በወልድ ሐሌሉያ ከአብና ከወልድ ጋር አንድ በሚሆን በመንፈስ ቅዱስ እስከ ለተሞት ድረስ እንለምናሃለን። እኔ ባሪያ እንደዚሁም ይህን ጸሎት የሚከታተሉት ነፍስና ስጋችንን በሁሉም ሰዓት፣ በሁሉም ሌሊት እናማጽንሃለን ዘውትር ለዘላ ዓለሙ አሜን። በእውነት ሄራ ሄሪዳኤል። የእግዚአብሔር ቃል ንጹህ ነው። የእግዚአብሔር ቃል የጋለ ብረት ነው። መስቀል አሸነፈ፣ ሞት ድል ተነሳ፣ የመስቀሉ ኃይል አበራ። መስቀል የፀሐይ ብርሃን ነው፣ የጨረቃ ጌጡ ነው። መስቀል ለከዋክብት ብርሃናቸው፣ ለተራሮች ጽንዓቸው፣ ለኮረብቶችም መሠረታቸው ነው። መስቀል የሰማይ ስፋቱ የውቅያኖስም ጥልቀቱ ነው። ጻዴ ጻዴ ጻዴ ከብርሃን የተገኘ ብርሃን ነው። መስቀል ለወደፊት መነሻቸው፣ ለራቁት መቅረቢያቸው ነው። ኤልኤል ኤል አማኑኤል በቤተ በቤተል ኮረብታ እንዳፌቄ እንደ ዋልያ ነው። የእግዚአብሔር ቃል ያበረታል። እናመሰግንሃለን በዚህ የመስቀል አምሳል እጃችንን በምስራቅ በምዕራብ በሰሜን በደቡብ እናነሳለን። አንተን አብን ሳናመሰግን ለዘላለም አናርፍም በልቦናችን በአንተ በተወዳጁ ልጅህ ለኢየሱስ ክርስቶስ ላለ መንግሥትህ ክብርና ምስጋና እናቀርባለን። አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይግባው ከዛሬ ጀምሮ እስከ ዘላዓለሙ ድረስ አሚን እያለን እናመሰግንሃለን። አሚን። በእውነት አቤቱ አንተ እርዳን። መስቀል በሁሉም ሰዓት በእጃችን ነው። አቤቱ ሆይ ነፍሳችን በህይወት ትኑር። እናመሰግንሃለን። አቤቱ እርዳን። መስቀል የደህነት ዕጽ ነው። መስቀል ሰይጣን የተመታበት በትር ነው። መስቀል ለተጠሙት ምንጭ ነው። መስቀል ለተራቡ ትብስት፣ ለነገሥታት ክብር፣ ለደሃው መጠጊያ ነው። መስቀል በባህር ውስጥ የሚያበራ መልካም ጽን ነው። በእርሱም ታምነናል። መስቀል በላይ በሰማይ በታች በምድር አለ። የኢየሱስ ክርስቶስ መስቀልን ያመነበት ከቶ አይሞትም፣ ተስፋ ያደረገበትም አያፍርም። መስቀልን የለበሰ እርሱ አይቸገርም። አቤቱ በመስቀል ሞገስን አልብሰን ከኀጢአትም አንጻን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስቀል ወልዶ ወንድሜ፣ የቅዱሳን ዕረፍታቸው ወደሚሆን ወደገነት ቤተ ቤተክርስቲያን በመስቀል ጥላ ሥር ተቀመጥኩ ትላለች። ፍሬውም ለጉሮሯችን ጣፋጭ ነው። እኛ ወደ እሸቱ ተራራ እንሄዳለን። በዚያም መስቀልን እናገኘዋለን። መስቀል የተሾመ ነው። መስቀል ፍጹም ነው። በመስቀሉ በቅዱሳን ዘንድ የተመሰገነበት የአብ ልጅ ግርማ ነው። በመስቀል ኃይል ፊታችንን አብራለን። እንዳን በሚል ጊዜ ዝም አይልም፣ ይጮኻል። እንዲህም ይላል የደከማችሁ ሸክም የከበዳችሁ እናንተ ወደ እኔ ኑ፣ እኔ አሳርፋችኋለሁ ይላል። ካፍ ካፍ ካፍ ነፍሳችን ወደ ማዳን አለፈች። በትዕዛዝህ አመንን። በሰማይና በምድር ከፍ ከፍ ያለ ነው ባልን ጊዜ መስቀል በታላላቆችና በታናናሾች ይመሰገናሉ። መስቀል በቅዱሳን አፉ ላይ ይመሰገናል። ዳግመኛም እንዲህ ትላለች፣ እኛ እርሱን በማየት ሰላምን እናገኛለን፣ በሞቱም ሕይወትን እናገኛለን። ወደ ሲውል ወርዶ ሞትን በሞቱ አጠፋው። የአምላክ ቃል የተከናወነ ነው ብሎ አብን አመሰገነው። በመስቀሉም ሞትን ገደለው። አዳምን ወደገነት አስገባው። በመስቀሉ በመካከላቸው የነበረውን የጥል ግድግዳ አፈረሰ። መላከ ሞት እንዲህ ብሎ ጮኸ፣ በነደሳት ባሕሪ ከእኔ ከሞት ጋር የሚታገል ይህ ማን ነው? ስጋ ስለብሶ ድል ያደረገኝ ይህ ማን ነው? ይህን ሥጋዊ ባሕሪ የለበሰ እርሱ ሰማያዊ ነው። የተሰቀለ የተቀበረ፣ ከአባቱ ጋር በአንድ ቃል ሰማያትን የፈጠረ፣ ሰማይን እንደ ቀመር የሰቀለ እርሱ በእንጨት ላይ ተሰቀለ። ሰማይን በከዋክብት የሸፈነ እርሱ የሾህ አክሊልን ተቀዳጀ። ሄት ሄት ሄት የሕይወት ምንጭ ነው። አሸናፊ እግዚአብሔር በመስቀሉ አዳነን፣ ጠበቅን። በመስቀሉ ድህነታችንን አደረገ። በመስቀሉ ጨለማን አሳደደው። በመስቀሉ መላእክትን ደስ ይላቸዋል፣ የሰው ልጆች ተድላ ደስታ ያደርጋሉ። ነገሥታትና መኳንንትን ደስ ይላቸዋል። ለዚህ ለመስቀል ክብር የምድረ በዳ እጽዋት ያመሰግናሉ። መስቀል ለነዳያን ብልጽግና ነው። መስቀል በጠላት ላይ የተሳለ ሰይፍ ነው። የመስቀሉን ኃይል እናመሰግነዋለን ከፍ ከፍም እናደርገዋለን። በዚህ የመስቀል ኃይል ነፍሳችንንና ሥራችንን፣ ቤተሰባችንን፣ ንብረታችንን እናማጽናለን ዛሬም ዘወትርም ለዘለዓለሙ አሚን፣ በእውነት አልፋ ወኦ ዳህራዊና ቀዳማዊ እርሱ ሁሉን ድል ያደርጋል። መስቀል ከሁሉም ነገር በላይ ነው። የመስቀሉን ኃይል በጠራን ጊዜ ቃላችንን ስማን። በእጃችን ያለውን ማስፋልን ቃላችንን አሰምተን ወደ መስቀሉ ኃይል በጮህን ጊዜ በቅድስና ቤተ መቅደስም ስማን። መስቀል በሰላም የምንበላበት ነው። በጠዋት ወደ መስቀሉ እነሳለን። በማለዳ መስቀሉን እናመሰግናለን። መስቀል በቅዱሳን ዘንድ የተመሰገነ ነው። መስቀል በልዑላን ልዑል ነው፣ በመላእክትም አንደበት የተመሰገነ ነው። ነፍሳችን መስቀልን ታመሰግናለች፣ በመስቀልም ስም ነፍሳችን ደስ ይላታል። ነፍሳችንም በዚህ በመስቀል ኃይል ትታመናለች። ስሙ የተመሰገነ ነውና መስቀል ኃይላችን መጠጊያችንም ነው። መስቀል ለሕይወታችን ፍሬ ነው። ተራሮች ቢናወጡ አንፈራም፣ መስቀል ይረዳናልና። የመስቀል ምልክት ድህነታችን ነው። ይህ የመስቀል ምልክት በማለዳ ከኛ ጋር ነው፣ በሌሊትም በእኛ መካከል ነው። የመስቀል ምልክት ድህነታችን ነው። በዚህም የጨለማን ኃይል ሁሉ ድል እናደርጋለን። በዚህ የመስቀል ኃይል አጋንንትን እናወግዛለን የሕያው የእግዚአብሔር አብ ልጅ በሚሆን በኢየሱስ ክርስቶስ ስም በማልትም ሆነ በሌሊትም ቢሆን ተማጽነናል በቅዱስ ሥጋውና በክቡር ደሙ በልዑል መስቀሉ እኔ ባርያህ እንደዚሁም ይህን ጸሎት የሚከታተሉትን እኛ ሁላችንም ነፍስና ሥጋችንን እናማጽናለን ዛሬም ዘወትርም ለዘለዓለሙ አሚን አሜን አሜን በእውነት መስቀል የድኅነትና የሕይወት እንጨት ነው። አወራረዱ ሙሉ የሆነ የሚጠቅምም የሕይወት ምንጭ ነው። የዓለምን ኀጢአት የሚያስወግደው የእግዚአብሔር በግ እርሱን በመስቀል ላይ እጁን ዘረጋ፣ በቀራኒዮ ስጋው ተሰዋ፣ በጦርም ተወጋ፣ ውሃና ደሙንም አፈሰሰልን። መስቀል የማይጠፋ ብርሃን ነው። መስቀል የወይን አበባ ነው። መስቀል የሮማን ፍሬ ነው። መስቀል የገነት ሎሚና ትርንጎ ነው። መስቀል ፍሬው በየአይነቱ የሆነ የገነት ፍሬ ነው። መስቀልን የሚወድ ሰው ንዑድ ክቡር ነው። መስቀልን ከላይ ያደረገ ንዑድ ክቡር ነው። ኃይለ መስቀል ከፍ ከፍ እናደርግሃለን እያልን አፋችንን እንከፍታለን። ለስምህ ለዘላለሙ ምስጋና እናቀርባለን። የመስቀልን ምስጋና እንናገራለን። ስጋ ለባሽ የሆነ ለስሙ ምስጋና ይቀርባል። ዛሬም ዘወትርም ለዘላለሙ አሚን። መስቀል የጽድቅና የመንግስተ ሰማይ በትር ነው። የድህነት ምክንያት ነው። በዚህም ጠላቶቻችንን ድል እናደርጋቸዋለን። መስቀል ለእኛ ለሁላችንም ሞገሱ ነን። ለዘላለሙ አሜን። በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በመስቀሉ ኃይል ምሕረትና ሰላም ቅድስና ይሁን። ታው አቤቱ ልመናችን ወደ አንተ ትድረስ፣ እንደ ቃለም እንድናስተውል አድርገን አቤቱ ልመናችን ወደፊትህ ትድረስ እንደ ቃልህም አድነን። መስቀል ከንፈሮቻችን ምስጋናህን ተናገሩ፣ አንደበቶቻችን ሕግህን ተናገሩ፣ ሕግህ ሁሉ እውነት ነውና፣ እኔ ባሪያህን እንደዚሁም ይህን ጸሎት የሚከታተሉትን እኛ ሁላችንንም ለዘላለሙት አድነን ዘንድ መስቀል ኃይልና ጽናት ሁነን። አላሜሎም አላሜልም በተባለው ስምህ ኃይል ጽናት ሁነን። ኃይልህ ጠላታችንን ያባርልን። በመስቀሉ ተሰዋ ዓለምንም ማድረከ በመስቀሉ ዲያብሎስ ተዋረደ። የተዋረደው አዳም ከፍ ከፍ አለ። በመስቀል በግራ የነበረ አዳም በቀኝ ሆነ፣ በቀኝ የነበረው ሳጥናኤል በግራ ሆነ። መስቀል በመካከል የነበረውን የጥል ግድግዳ ፈረሰ። መስቀል አዳምን ዳግመኛ ወደ ገነት መለሰ። መስቀል ቀራጩን ወንጌላዊ ያደረገው፣ መስቀል አሳዳጁን ጳውሎስን ወንጌል ሰባኪ ያደረገው፣ መስቀል ፈያታዊን በቅጽበት እግዚአብሔርን እንዲያሰንቅ አደረገው። በመስቀሉ ሞት እንድላደረገው ጨለማንም አበራ። የመስቀሉ ኃይልና ሥራ ምን ይረቅ፣ ምን ይደንቅ! ለዚህ ስብሐት አንክሮ ይገባል። መስቀል ለምእመናን ቃል ኪዳን ነው፣ ተስፋ ለቆረጡትም ተስፋ ነው። ሐሌሉያ ሀሌሉያ ኪራ ላይ ሱን ብለን ማመስገንን እናመሰግናለን። መስቀል አቤቱ፣ የሚጋፉንን ግፋቸው፣ የሚጣሉንን ተጣላቸው። መስቀል ጋሻና ጦር ይዘህ ለመርዳት ተነስ። መስቀል ሰይፍህን መዘህ የከበቡንን ክበባቸው። በመስቀሉ እኛን የሚጠሉ ይፈሩ ይጎሳቆሉ፣ በእኛ ላይ ክፉ የመከሩ አፍረው ወደ ኋላቸው ይመለሱ። መስቀል በነፋስ ፊት እንዳለ ትቢያ ያድርጋቸው። የክርስቶስ መስቀል ያሰቃያቸው። መንገዳቸውም ጨለማና ዳጥ ይሁንባቸው። የክርስቶስ መስቀል ያሳዳቸው። በመስቀሉ ኃይል ነፍሳችንን ደስ ይላታል፣ በመስቀል ተስፋም ሐሴት ታደርጋለች። መስቀል ተመሰገነ፣ ዓለምንም ሰበከ። ሰው ነፃ ወጣ፣ ሰይጣንም በኢየሱስ ክርስቶስ ታሰረ። መስቀል ለተጠሙት መጠጥ የሆነውን የኪዳን ደም አፈሰሰ። መስቀል የምድረ በዳ ጦር ነው። መስቀል መድኃኒት ነው። መስቀል ህይወት ነው። ቅዱስ ለሆነው ለክርስቶስ መስቀል እስከ ዕለተ ሞት፣ እስከ ዕለተ ምጽአት ድረስ ክብር ምስጋና ይግባው እኔ ባሪያህን እንደዚሁም ይህን ጸሎት የተከታተሉትን እኛ ሁላችንንም ነፍሳችንንና ስጋችንን እናማጽናለን። ዛሬም ዘወትርም ለዘላአለሙ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 18 በዚች ቀን ቅዱሳት ደናግል አጥራስስ እና ዮና በሰማዕትነት አረፉ። አጥራስስ ግን ጣዖታትን ለሚያመልክ ንጉሥ እንድሪያኖስ ልጁ ናት። እርሱም ከሰው ወገን ማንም እንዳያያት አዳራሽ ሰርቶ ለብቻው አኖራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስበው ነች። እውነተኛውንና የቀናውን መንገድ ይመራት ዘንድ በቀንና በሌሊት እግዚአብሔርን ትለምነው ነበር። ወደ ድንግሊቱ ዮና ላኪ፣ እርሷም የእግዚአብሔርን መንገድ ትመራሻለች የሚላትን ራእይ ያየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮና ድንግልም ላከች፣ እርሷም ፈጥና መጣች። ለዮናም ሰላምታ ሰጠቻትና ከእግሯ በታች ሰገደችላት። የእግዚአብሔርንም ሃይማኖት ታስተምራትና ትገልጥላት ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔር አዳምን ከፈጠረበት ጊዜ በመጀመር ልትነግራት ጀመረች። አዳም እንደበደለና ከተድላ ከገነት እንደወጣ፣ በኖህም ዘመን የጥፋት ውሃ መጥቶ ኃጢአተኞቹን ሁሉ እንደደመሰሰ የእግዚአብሔርን ሕጉን የጠበቁ ስምንት ሰዎች ብቻ እንደቀሩ ከዚያም በኋላ ዳግመኛ ሰዎች በምድር ላይ በበዙ ጊዜ እንደበደሉና ጣዖትን እንዳመለኩ እግዚአብሔርም ለአብርሃም እንደተገለጠለትና መርጦ ወዳጅ እንዳደረገው ከእርሱም ጋር ቃል ኪዳንን እንዳጸና እስራኤልንም ከግብፅ አገር እንዳወጣቸው የሰውንም ወገን ጠላት ሰይጣንን ከማምለክ ለእርሱም ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱንና ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው መሆኑን ነቢያት እንደሰበኩ ነገረቻት። ሁለተኛም ስለ ከበረ ስሙ መከራ በመቀበል ለሚደክሙ ሰማያዊ ሀብት የዘላለም መንግስትን እግዚአብሔር ስለሚሰጣቸው አስረዳቻት። አጥራስስም ዮናን ትምህርቷን ሰምታ እጅግ ደስ አላት። በጌታችን በአምላካችን በኢየሱስ ክርስቶስ ማመነች። እሊህ ደናግልም ሌሊትና ቀን በተጋድሎ ተጠምደው በአንድነት ተቀመጡ። የአጥራስስም አባቷ ይህን አያውቅም። ከሌሊቶችም በአንዲቱ ጌታችን ኢየሱስ ክርስቶስን አዩት፣ እናቱን እመቤታችንን ቅድስት ድንግል ማርያምንም አዩት። እመቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱን ባረካቸው። ከዚህ በኋላም ንጉሥ ወደ ጦርነት ሄዶ በተመለሰ ጊዜ ወደ ልጇ ጥራስስ ገብቶ ልጄ ሆይ ወደ መሞሸሪያሽ ከመግባትሽ በፊት ለአምላክ አጵሎን እጣን ታሳርጊ ዘንድ ነይ አላት። አጥራስስ ድንግልም አባቴ ሆይ ነፍስና ስጋህ በእጅ ውስጥ የሆነ የፈጠረህን በሰማይ ያለ አምላክህን ትተህ ነፍስ የሌላቸው የረከሱ ጣዖታትን ለምን ታመልካለ? ብላ መለሰችለት። ንጉሱም እንዲህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምን እንደደረሰ ልቧንም ማን እንደለወጠው ጠየቀ። የፍላስ ፍሮ ልጅ ድንግል ሆና የልጁን ልብ እንደለወጠች ነገሩት። ንጉሱም በእሳት ያቃጥሏቸው ዘንድ አዘዘ። በወርቅና በብር በተጌጠ የግምጃ ልብሶችን እንደተሸለሙ አወጧቸው። እነርሱ የነገስታት ልጆች ስለሆኑ አላራቆቷቸውም። ታላላቆችና ታናናሾች ሁሉም ሰዎች ስለ እሳቸው እያዘኑና እያለቀሱ ወጡ። ነፍሳቸውንም እንዳያጠፉ ለንጉሱ ይታዘዙ ዘንድ ለመኗቸው። እነርሱ ግን ከበጎ ምክራቸው አልተመለሱም። በዚያንም ጊዜ ጉድጓድ ቆፈሩላቸውና በውስጡ እሳትን አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛዋ ጋር እጅ ለእጅ ተያይዘው ወደ እሳት ውስጥ ተወረወሩ። ፊታቸውንም ወደ ምስራቅ መልሰው በመቆም ረጅም ጸሎትን ጸለዩ። ከዚህም በኋላ ነፍሳቸውን በእግዚአብሔር እጅ ሰጡ። እሳቱም እንደ ውሃ የቀዘቀዘ ሆነ። ምዕመናንም ስጋቸውን አነሱ። ተጠጋግተውም ልብሳቸውንም ቢሆን ወይንም የራሳቸውን ጠጉር እሳት ምንምን ሳይነካቸው አገኟቸው። የመከራውን ሞራት እስቲፈጸም በታላቅ ክብር በአማረ ቦታ አኖሯቸው። ከዚህም በኋላ ቤተክርስቲያን ሰርተውላቸው ስጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊ ቅዱሳን ደናግል ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በእውነት በዚህች ዕለት ከአባቶቻችን ከአስራ ሁለቱ ሐዋርያት አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት የሞተበት መታሰቢያው ነው። ይህም የሆነው እንዲህ ነው። እጣው ወደ አፍራቂያና ወደ አውራጃዋ ሁሉ በወጣ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በውስጡ አሰበከ። ልቦናንም የሚያስደነግጥ ድንቆች ታምራቶችን አደረገ። ክብር ይግባውና በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ አመኑ። እግዚአብሔርንም ወደ ማወቅ ከመለሳቸው በኋላ ወደ ሌሎች አገሮች ወጣ። እያስተማረ ሰዎችን ወደ ሃይማኖት ሲጠራም ኖረ። ከዚህም በኋላ ወደ ሌላ ሀገር ሄዶ የከበረ ወንጌልን ሰበከላቸው። ብዙዎችም ክብር ይግባውና በጌታችን አመኑ። ያላመኑት ግን ይገድሉት ዘንድ ተማከሩ፣ በንጉሡም ዘንድ ተወዳጅነትን ያገኙ ዘንድ። ከዚህም በኋላ ቅዱስ ሐዋርያ ፊልጶስን ይዘው አሰሩት፣ ጽኑ ሥቃይንም አሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁንስ ድህነት ለምን አታስቡ? የሚላቸው ነበር። እነርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ሥጋውንም በእሳት ላይ ያቃጥሉ በወደዱ ጊዜ የእግዚአብሔር መልአክ ከእጆቻቸው መካከል ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም አገር ውጭ አግብቶ ሰወረው። ይህንንም ድንቅ ተአምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትም ተጸጽተው አዘኑ ክብር ይግባውና በጌታችንም ማመኑ የቅዱስ ሐዋርያ ፊልጶስንም ሥጋ ይመልስላቸው ዘንድ ለመኑት። ሰውን የሚወድ ቸር ይቅር ባይ ጌታችንም ልመናቸውን ተቀብሎ የሐዋርያውን የፊልጶስን ሥጋ መለሰላቸውና እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችን ወደ ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያውም ሥጋ ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ሐዋርያው ፊሊጶስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በእውነት የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለችሁም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በእያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ ይህን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም ያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም ፍሬ ሰንበት፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል

ፍቅርተ ማርያምና ወለተ መስቀል ገብረ ሥላሴ ቀጸላ ማርያም እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ አጸደ ማርያም ብስራተ ገብርኤል ተስፋ ጊዮርጊስ ገብረ ኢየሱስ ወልደ ትንሣኤ ወልደ እስጢፋኖስ ተክለ ማርያም አጸደ ማርያም አጸደ ማርያም ወለተ ስላሴ ወለተ ጊዮርጊስ እህተ ማርያም ሰለሞን ጸገነት ዮርዳኖስ ገብረ ጊዮርጊስ ወለተ ገብርኤል ወለተ ኢየሱስ ወልደ ሰንበት ገብረ መድን ገብረ ኪዳን ብርሃነ መስቀል ሰይፈ ገብርኤል እህተ ገብርኤል ገብረ ሥላሴ ወለተ መድንና ገብረ መድን ወለተ ሰንበትና ሁለተ ጻድቅ ሁለተ ማርያም አመተ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ወለተ ኪሮስ ገድለ ጨርቆስ ወለተ ሚካኤል ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ገላውዲዮስ እህተ ሚካኤል ወለተ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ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

ወልደ ሰማያት ሙሉ ማሞ ወለተ ስላሴ እግዚአብሔር ነፍሳቸውን ይማርልን በአጸደ ህይወት በገነት በመንግስተ ሰማይ ያሳርፍልን እግዚአብሔር አምላካችን እስካሁን አሳጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን እመቤታችን ቅድስት ድንግል ማርያም ዘለዓለማዊ ስሟ የተወደደ ይሁንልን ጻድቃን ሰማዕታት ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አነሳስቶ ላስጀመረን አስጀምሮም ላስፈጸምን ለልዑል እግዚአብሔር ክብርና ምስጋና ይግባው። ዛሬም ዘወትርም ለዘላለም አሜን። አቡነ ዘበሰማያት